የክልሉ ሕዝብን የተለያዩ ጥያቄዎችን ለመመለስና እንደ ሀገር የተጀመሩ የልማት ስራዎችን ለመፍታት እየተሰራ መሆኑን ነው የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ ያስታወቁት። በተለይም ክልሉ ያሉትን ሀብት በመለየት በአፈጻጸም ወቅት ባጋጠሙ ተግዳሮቶች ላይ ለመስራት ጥራት ያለው እቅድ ማቀድ ያስፈልጋልም ብለዋል። ጥራት ያለው እቅድ ስባል ያሉን ፖቴንሻሎችን አቅሞቻችንን በደንብ የለየ የመፈጸም አቅምን ሊያሳድግ በሚችል መልኩ ያሉ እድሎችን አሟጦ መምራት የሚያስችል የሁሉንም ኃይል የሚያስተባብር በጋራና በቅንጅት ባጠረ ጊዜ ብልጽግና ለማረጋገጥ የሚያስችል ስራ ለመስራት መሪ እቅድ የምናዘጋጅበት መሪ እቅድ ለማዘጋጀት የ2017 እቅዶቻችን አፈጻጸም ደረጃ የምንፈትሽበት በሂደታችን ውስጥ በቀረው ሁለት ወራት ደግሞ ቀሪ ተግባራትን አሟጠን የምንፈጽምበት በሂደቱ ያሉን ጠንካራና ደካማ ጎን የምንለይበት የደካማ ጎኖች ምንጮችን ለይተን ለመፍታት የምናቅድበት ማነቁ የሆኑ ጉዳዮችን ፈተን ያፈጻጸም ሁኔታችንን ከወትሮው በላቀ ሁኔታ ለመፈጸም ዝግጅት የምናረግበት ጥንካሬዎቻችን ደግሞ መስፈንጥሪ አድርገን የምንጠቀምበት ፈርጀ ብዙ ጉዳዮችን የምንፈትሽበት መድረክ ነው። የህዝቡን ጥያቄዎች ለመመለስ እንዲህ አይነት መሰል መድረኮች ድርሻቸው የላቀ ነው ያሉት ርዕሰ መስተዳድሩ ክልሉ በህገ መንግስቱ የተፈጠረለትን እኩል ተሳታፊነትና የልማት ተጠቃሚነትን ለማስቀጠል እንደሚሰራም አስታውቋል። በዚህ መልኩ መድረኩን ማዘጋጀት ያስፈለገበት ምክንያት የህዝባችንን ፍላጎት ግምት ውስጥ በማስገባት ነው። ህዝባችን ቀደም ብለው ክልል ለመሆን የታገለው አንደኛው ለእኩልነትና ለእኩል ተጠቃሚነት ነው። እኩልነትና እኩል ተሳታፊነትና ተጠቃሚነት የሚባለው የፖለቲካ ገጽ አለው፣ የኢኮኖሚ ገጽ አለው። ስለዚህ የፖለቲካ ጥያቄ ሲዳማ ክልል በሆነበት ሂደት በአግባቡ ተመልሰዋል። እንደ ማንኛውም የኢትዮጵያ ማህበረሰብ እንደዚሁ ክልል የሆኑ አካባቢዎች ሲዳማ ክልልም ክልል ሆኖ ራሱን በራሱ እያስተዳደረ ይገኛል። ከዚህ በኋላ የሚኖረው የፖለቲካ ተሳትፎ በሀገሪቷና ና በህግና በህገ መንግስቱ ሚዛኑን የጠበቀ የሚቀጥል ነው የሚሆነው። እንደ አገር የተጀመሩ የልማት ስራዎችን በመደገፍ ድህነትን መታገል ይገባልም ብለዋል። በዚህም የማስፈጸም ሂደት ውስጥ የአመራሩ ሚና የላቀ ስለመሆኑም ጠቅሰዋል። አሁን ዋናው ትግል ከድህነት ጋር ነው። ትግላችንን ማድረግ ያለብን ድህነት በማሸነፍ ላይ ነው። ጊዜው የብልጽግና ነው። የሚመራን ፓርቲ የብልጽግና ፓርቲ ነው። ብልጽግና ፓርቲ ስሙን ብቻ ሳይሆን ተግባሩ የሀገራችንን ብልጽግና ለማረጋገጥ ራዕይ ይዞ የሚሰራ ፓርቲ ነው። ስለዚህ እኛ የሲዳማ ክልል አመራሮችም ተሊኳችን ብልጽግና ማረጋገጥ ነው። ብልጽግና ማረጋገጥ እንደሚቻል ባለፉት ጥቂት ዓመታት በሰራናቸው ስራዎችና በመጡ ውጤቶች ምልክት ማየት ችለናል። ስለዚህ በቀረን ጊዜ ያሉንን አቅሞች አሟጠን መጠቀም ከቻልን በአግባቡ ሰንደን ጥራት ባለው መሬት እቅድ፣ ህዝባችንን ማንቀሳቀስ፣ ሀብታችንን ጥቅም ላይ ማዋል፣ ጊዜያችን በአግባቡ መጠቀም ከቻልን የላቀ ውጤት በማስመዝገብ ድህነትን ታሪክ በማድረግ ብልጽግና እያረጋገጥን ወደ ብልጽግና ማማ እየተጠጋን እንሄዳለን የሚል ጽኑ እምነት አለ። በግምገማ መድረኩ ላይ በተለይም ባለፉት አምስት አመታት፣ የተከናወኑ ተግባራትን በጥልቀት መፈተሽና ማነቆ የሆኑ ጉዳዮችን መለየት ለቀጣይ በቅድ ማካተት ያስፈልጋል ብለዋል። ርዕሰ መስተዳድሩም ምናልባት ባለፉት አምስት አመታት የመጣንበትን መንገድ እንፈትሻለን። ለመፈተሽ የሚያስችሉ የተሰሩ አንኳር ስራዎች በዶክመንተሪ መልክ ተደግፎ እንዲቀርቡ ተደርገዋል። በዚህ ሂደት ውስጥ ጥንካሬና እጥረት እንለያለን። በተለየ ሁኔታ 2017 አሁን አስረኛ ወር ላይ ነው የምንገኘው። በዚህን ጊዜ በአመቱ ያቀድናቸው ተግባራትን በምን ደረጃ ነው የፈጸምነው የሚል ለ2018 እቅድ ዝግጅት መነሻ ግምገማ ነው የሚሆነን። በመነሻ ግምገማችን ውስጥ የዕቅድ አፈጻጸማችን ስንገመግም ጥንካሬና እጥረት እንለያለን ብዬ አስባለሁ። እጥረትን የምንለይበት ዋናው ምክንያት ለሚመጣው አመት እቅድ ማነቆ እንዳይሆንብን ለዘንድሮ እቅድ አፈጻጸም መጓተት ምክንያት የሆኑ ነገሮች ካሉ ገምግመና ለይተን ፈተን የሚፈታ እቅድም የቀጣይ አመት እቅድ ውስጥ አካተን የሚቀጥለውን አመት እቅድ አፈጻጸሙ የላቀ ለማድረግ የዚህ አመት ማነቆ የሆኑ ጉዳዮችን በዝርዝር መገምገምና መለየት በጣም አስፈላጊ ነው የሚሆነው።